ጤና ይስጥልኝ፣ ክቡራትና ክቡራን የዚህ ሚዲያ ቤተሰቦች የሰዓቱን መረጃዎች ይዤላችሁ ቀርብ ያለው። በቅድሚያ የሮማ ካቶሊክ ቤተክርስቲያንን የሚመሩ አዲስ ርዕሰ ሊቃነ ጳጳሳት ለመምረጥ እየተካሄደ ባለው ምርጫ የመጀመሪያ ቀን ውሎ ከጳጳሳቱ ዝግ ስብሰባ ስፍራ የጥቁር ጭስ ምልክት ታይቷል፣ ይለናል ዘገባው ይህም እስካሁን የቤተክርስቲያኒቱ መሪ ተለይቶ አለመታወቁንና ምርጫው መቀጠሉን ያመላከተ ሆኗል። በሺዎች የሚቆጠሩ የእምነቱ ተከታዮች በቅዱስ ጴጥሮስ አደባባይ ተሰብስበው ነጭ ጭስ እየተጠባበቁ ሲሆን፣ ምርጫው እስከሚጠናቀቅም በዚያው ሆነው እየጸለዩ ይቆያሉ። በቅርቡ ያረፉት ብፁዕ ወቅዱስ ርዕሰ ሊቃነ ጳጳሳት ፍራንቼስኮስ በተመረጡበት ወቅት ሂደቱ ለሁለት ቀናት መቆየቱን ያስታወሱ አስተያየት ሰጪዎች የአሁኑ ምርጫም እስከ ነገ አርብ ሊጠናቀቅ እንደሚችል ግምታቸውን ሰጥተዋል። በዘንድሮ ምርጫ የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቃነ ጳጳስ ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ሱራፌልን ጨምሮ 133 ካርዲናሎች እየተሳተፉበት እንደሚገኙ ሮይተርስ ዘግቧል። በመቀጠል አቶ ኤርሚያስ አመልጋን ጨምሮ በህገወጥ የገንዘብ ማሰባሰብ ላይ የተሳተፉ ሁሉ ምርመራ መጀመሩ ተሰማ። የኢትዮጵያ የካፒታል ገበያ ባለሥልጣን አቶ ኤርሚያስ አመልጋንና ጄነሲስ ኢንቨስትመንት ሰርቪስ የተባለ ኩባንያን ህገወጥ በሆነ መንገድ ሰነደ መዋለ ነዋዮችን ለሕዝብ በመሸጥ ገንዘብ ሲያሰባስቡ በነበሩ ግለሰቦችና ድርጅቶች ላይ የቀረቡ ቅሬታዎችን ተቀብሎ ምርመራ መጀመሩ ተሰምቷል። ባለሥልጣኑ ያወጣውን መግለጫ ጠቅሶ ካፒታል እንደዘገበው በአሁኑ ወቅት የተለያዩ ግለሰቦችና ድርጅቶች ሕገወጥ የሰነድ ሽያጭን በመጠቀም ከሕዝብ ገንዘብ በማሰባሰብ ተግባር ላይ ምርመራ እየተካሄደ መሆኑን ባለሥልጣኑ ገልጿል። በተለይም በአቶ ኤርሚያስ አመልጋና በጀነሲስ ኢንቨስትመንት ሰርቪስ ኩባንያ ላይ እየተካሄዱ ያሉት ምርመራዎች በሕገ መንግሥት የተረጋገጠ የመሰማትና የመከላከል ሙሉ መብታቸው በተጠበቀ ሁኔታ እንደሚከናወኑ ባለሥልጣኑ አረጋግጧል። በተጨማሪም ባለሥልጣኑ ኅብረተሰቡ ከካፒታል ገበያ ጋር በተያያዙ እንቅስቃሴዎች ላይ ሲሳተፍ ከፍተኛ ጥንቃቄ እንዲያደርግ አሳስቧል። በተለይም በንግድ ድርጅቶች ምስረታ ላይ ሲሳተፉ የንግድ ምዝገባና ምስረታ ሰነዶችን ከሚመለከተው አካል እንዲያረጋግጡ እንዲሁም ገንዘብ ከመክፈላቸው በፊት በባለስልጣኑ ፈቃድ ከተሰጣቸው የኢንቨስትመንት አማካሪዎች ብቻ ምክር እንዲፈልጉ ጠቁሟል። ባለስልጣኑ ፈቃድ ሳይኖራቸው የካፒታል ገበያ አገልግሎት የሚሰጡ ወይም ለማቅረብ የሚሞክሩ አካላት ካሉ ለባለስልጣኑ ጥቆማ እንዲሰጥ ጥሪ ያቀረበ ሲሆን በእንደዚህ አይነት ህገወጥ ድርጊቶች ላይ ተገቢውን እርምጃ እንደሚወስድ አረጋግጧል። ክቡራትና ክቡራን ለሰዓቱ ብታደምጧቸው መልካም ነው ብዬ የመራረጥኳቸው መረጃዎች እነዚህን ይመስላሉ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ ቸርንቆይ